ብቻ ነው የኖርኩት እና ጓደኞቼ ብቻ ነበሩ። ካጎኔ ጥሩ ይጠፋ። ሶስተኛው ወር ላይ በጣም ፈለኩት። ስልኩ ምናምን አጠፋፍቶልኝ ነው ጠፋ። ከዛ መጨረሻ መውለጃ የደረሰና ዘጠኝ ወሬ ላይ አካባቢ ደወለ በራሱ ስልክ። ከዛ በጣም የደነገጥኩትና ምንድነው ምናምን ነገር ስለው፣ አይ በጣም ይቅርታ ምናምን ምንድነው ችግሩ በም ምክንያት ነው የጠፋከው? ደህና ነህ ምናምን ብዬ እኔም ተረጋግቼ ሳውራ ሌላ ፍቅረኛ ነበረች ሁኔ ሳላቅ በድብቅ ከእሷ ጋር ኮብልሎ ነው ወደ ክፍለ ሀገር። ባልሽ ከትዳር በኋላ ነው ትዳር ላይ የኔ ከኒ ጋር ትዳር ላይ ያለ ለካ ሌላ ሴት አብራው ነበረችን ያላቀው ከዛ በጣም እንትን ብሏት ነው አፍቅሯት ነው ምሰለኝ። ተያይዞ ጠፍተዋል፣ መጡ ማለት ከዛም፣ በመሀል ክፍለ ሀገር ሄደው ከዛ ከሄዱ በኋላ ልጅቷ ወደ ውጪ ትሄድና ትከደዋለች። መሀል፣ በዛ ሰዓት እኔ ጋር ተመልሶ መጣ። ይሄ ሁሉም የሆነው በዘጠኝ በስድስት ዶር ውስጥ አካባቢ። ከዛ እና እሱ በጣም ይቅርታ እና ነገ ወደ አዲስ አበባ እገባለሁ አገኝሻለሁ አለ ግን እኔ ደግሞ ማለት ምንም እኔ እንጃ መጣለሁ ሲለኝ፣ ምንም አላንገራገርኩም። ያላንገራገርኩበት ምክንያት አንደኛ መውለጫ ይደርሷል፣ ሁለተኛ በጣም ችግር ውስጥ ነኝ። የኪራይ ጣም ተቆልሎብኛል ምናምን፣ በጣም ሀይለኛ ችግር ውስጥ ነኝና መምጣቱ ፈልግዋሉ። ሰውም የለም እኔ ሰወልድ ሰው አጠገቤት ስለማይኖር ማለት ነው። ከዛ ምሸርጉት መጣ፣ ተደፍቶ ይቅርታ ጠየቄ፣ ምናምን ስተቱ እንደሚያስተካከል ምናምን ነገሬ እኔም ለራሴ ለልጄ ስል ይሻልኩት፣ ተቀበልኩት። ትዳሬ ነው፣ የልጄ አባት ነው፣ ይሁን እኔ ከእግዚአብሔር አገኘ፣ ተቀበልኩት። እዛም እየኖርን የልጄ ክርስትና ደርሶ ክርስትና አስነስተን ምናምን፣ አዲስ አበባ ላይ ትንሽ ኖሮ ከበድ ሲል የእናቱ ቤት ክፍለ ሀገር አለ፣ ባዶ ቤት ነው፣ እዛ እንሄዳለን ተይዘን ሄድን፣ እዛ መኖር ጀመርን። የሚከራዩ ሱቆች ምናምን ነበሩ፣ እነሱን አከራይተን ኑሯችንን ጀመርን። እዛ መጨረሻ ላይ አንዷን ሱቅ ያከራየናት ለቡና ጠጡ ነበረ፣ እና የተከራየቻት ልጅ ባለትዳር ናት። ከዛ ልጄ ቢያንስ ስንት አመቱ ላይ ነው መሰለኝ ዘጠኝ ነው ዘጠኝ ወሩ አስር ወሩ ላይ አካባቢ ከቤቱ ጀርባ ሻወሩ ቤት አለና ስልኩ ሲጠራ ስልኩን ልሰጠው ወደ ሻወሩ ቤት ሻወር ቤት ነው ያለው። ሻወር ቤት ስገባ ከተከራየች ጋር ግን፣ በቃ ያየሁትን ማመን ሁላ ነው የሚያቅተኝ አሁን ድረስ አይምሮ ያለ ነገር ነው። እና በጣም ነው የደነገጥኩት በሰዓቱ ብቻ ምን አይነት ስሜት ሰማ እንደሚችል አላውቅም። በጣም ነው የደነገጥኩት ያየሁትን ማመን ያቃተኝ፣ ግን እንደዛ ሆኑ እሱ አልደነገጠም፣ እሱ አልደነገጠች። ለባሏ እንኳ መናገር ያየውትን ለባሏ መናገር ሁላ ከዶኝ ታውቋት የእሷን ትዳር ጠበቁላት። ግን ነገሮች በጣም በተደጋጋሚ መሆን ጀመሩ። ከውጭም አልፎ ቤቴ ውስጥ ድረስ ገቡ፣ ሁለቱ ማለት ነው። ግን ምን ላድርግ? አማራጭ አጣው። ምጠፋበት ምውጣበት ሚሄድበት ነገር እያየሁ እንዳላየሁ ማለፍ ጀምር፣ በጣም ተደጋገመብኝ። ለእሷም ለባሏ መናገር ውስጤ ለምን እንዳልፈለገ አላውቅም። መናገር አቃተኝ፣ ዝም አልኩ። ውርደቴን ሺ። ከዛም በቃ ለራሴ ቃል ገባሁኝ፣ ልጅ ቢያንስ ትንሽ በእግር ውስጥ እስከሚሄድበትም ገንዘብም ስለሌለኝ አርፌ ልቀመጥና ልጅ የሆነ በእግሩ መንቀሳቀስ ሲጀምር እጠፋለሁ ብዬ ወሰንኩኝ፣ ማለት ነው። ከዛ እንደዚህ እያልኩኝ ልጅ አመት ከሁለት ወሩ ከሶስት ወሩ ላይ አካባቢ በእግሩ ይጀመረልኝ፣ ምናምን ከዛ በመሀል ራሱ እንደለመደው ብድግ ብሎ እናቱ ቤት ውስጥ ባሉ ቤት ውስጥ ጥሎኝ የለም ብሎ እንደገና ይጠፋ ወደ አዲስ አበባ ከዛ ይህ ችግር የለውም። እኔም እዛ በኪራዩ ብር ለሁለት ወር ነው ምናምን ነገር ከኖርኩ በኋላ እህቱን አስላቀብኝ። እህቱ ታላቅ እህቱ አዲስ አበባ አለች። መጣችና፣ እንዴት እናቴ ቤቱ ዝም ብለሽ ሊሰጥትብልች ትገቢያለሽ? ልጅ ሽን ይዘሽ ውጭ ልኝ አለች። ወዴት ልሄድ? አይ በቃ ውጭ ልኝ ቤቱ ለቀሽ፣ ይሄ የእናቴ ቤት ነው የእሱ ቤት አይደለም፣ እሱ እኮ የልጁ አባት ነው። እሱን እዛ ሄደሽ ከሰሽ ጠይቅ፣ እኔ እናቴ ቤት ነው የምፈልገው ዛሬ ነገ ሳት ለቀሽ ውጭ ያለች። ከዛ አማራጭ አልነበረኝም። ለምን ትራንስፖርት እኔ ሀገሩን አላቀውም ብዙ ትራንስፖርት ከሰው ለማምኝ ማቀው አዲስ አበባ ገብወይ አዲስ አበባ ገብቼ ከልጄ ጋር ጎዳ ነው በመጨረሻ ከዛ ሰዎች እያገዙኝ እየረዱኝ ምናምን ነገር ትንሽ ገንዘብ አግኝቼ ቤት ተከራየሁ፣ እና ከልጄ ጋር ምን የምትመርኩኝ ግን በጣም ከባድ ነበረ። ሰው ያንዶ ቢከፍልል ቀጣይ ወር አይከፍልልም። እንደዛ ሆኖ ልጬን አዝዬ ምናምን ነገር በየቦታው ልብስ እያጠብኩ እየለመንኩ ምናምን ነገር ልጄን ለማሳደግ ተገደድኩ። እንደዛ እያልኩ ግን አልቻልኩ። ቤት ኪራዩ ተራው ብጬ የምሰራትን ለቤት ኪራይ ከዛ ለምግባችን ደግሞ ቀየ እየለመንኩኝ፣ በየምግብ ቤቱ ምግብ እየለመንኩ ምናምን መኖር ጨማሪ ነው ማለት ነው። ከዛ በቃ ከአቅሜ በላይ ሆነ። ምንም ነገር ልጄ በጣም ተሰቃየ። ልጄ በጣም ተጎሳቆለብኝ። አመት ከአምስት ወሩ ነበር። ከዛ አቃተኝ። በቃ ግን በመጨረሻ እግዚአብሔር አንድች ጥሩ ሴት ሰጠችኝ፣ እና እግዚአብሔር ሰጠኝና አንድ ጥሩ ሴት፣ ወደ ውጭ ፕሮሰስ እንደምጀምርልኝ ና ሄቺ እንድከፍላት ምናምን ነገር ጠየቀች። ከዛም ከባድ የነበረው ልጄን የታስቀምጭ ነበረ። ግን እግዚአብሔር ጥሩ አይጥልም፣ ልጄን የሚይዝልኝ ሰው ማገኘው። ከዛ በቃ ጨከንኩኝ፣ በልጄ ጨከንኩ። ለሰው መስጠት ልጅ ከባድ ነው፣ በጣም ቁስል ነው። ግን ለልጄ ህይወት ስም ለሁለት ዓመት መታገል እንዳለብኝ ራሴን አሳምኝ፣ ፕሮሰሲን ጀምር። እግዚአብሔር ፈቅዶ ፕሮሰሲን በሀያ ቀን አለቀል። በቃ ልጄን በተኛበት ጨክኝ ጥዬው በጦ። አሁን ከወጣሁ ጥዬው አስር ወሮ ነኝ ግን እግዚአብሔር ይመስገን አሁን ላይ ጥሩ ህይወት እያኖርኩት ነው። ልጅ በጣም ተመችቶት ነው ደስተኛ ነው። ብቻ እኔም ነኝ። የልጅ ናፍቆት ይከብዳል። ልጅን ሰው ላይ መምጣት ይከብዳል። ግን ሁሉም ነገር ችይኝ፣ ለልጄ ስል ጠንካራውኝ። ራሴም ወደ ራሴ ተመልሼ አሁን ላይ የው እያኖርኩ ነው እና አሁን በጣም የገረመኝ ከሳምንት በፊት ሚዲያን ያፈላልጉ መጥቶ ድጋሚ ቅርታ ጠየቀኝ። ታምናላችሁ? ሰው እንዴት የመለስኩለት መልስ፣ ሰው እንዴት የተፋውን ምራቅ መልሶ ይልሳል ነው ያልኩት። እዚህ ምድር ላይ እኔ እናንተ ቋም ብንቀር እኔ መልሽ አንተን አይን ማየት አልፈልግም ነው ያልኩት። እግዚአብሔር ከእንደዚህ አይነት ወንድ ከእንደዚህ አይነት ሰው እግዚአብሔር ይጠብቃችሁ እህቶች። አሁን ምላችሁ ማለት ነው። እና አይኑም በጨዋሽቶ አሁን እኔ ትልቅ ቦታ ላይ ስደርስ ራሴ ስችል ልጅ ማሳደግ ስችል ተመልሶ እንደለመደው ይቅርታል ጠይቅ። በጣም የድፍረቱ ድፍረት ማለት ነው። እና አሁን ላይ ሰው እንዳላምን አደረገኝ። በቃ በህይወት ሌላ ሰው እንኳን ይምጣብን እንዳላምን አደረገኝ፣ ሰባበረኝ። ግን እግዚአብሔር ይመስገን፣ እንደገና ራሴን አጠንክሬ በእግዚአብሔር ፍቃድ ራሴን ማኖር ልቼ ማኖር ችያለሁ። ቢያንስ ትንሽ ስነግራችሁ ቀለላለኝ መሰለኝ፣ የውስጥ ቁስል ነበር።